ማሳሰቢያ እዚህ ቪዲዮ ላይ የምንጠቀማቸው አንዳንድ ቃላቶች ለአቅመ አካል ያልደረሱ ልጆችን የሚጎዳ ስለሆነ በጣም ጥንቃቄ ያስፈልገዋል። ይህንን ቪዲዮ ለአቅመ አካል ያልደረሱ ልጆች በፍጹም እንዲያዩት አይመከርም። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ እንወዳቸዋለን። ሶፍት ምናምን እያደረግሽ ተጫዎች ምናምን አለኝ እንደ ፍቅር ጓደኛሽ ይህን ነው። ሪላክስ አድርገሽ ራሽ ልይሽ አይነት ነገር ነው ይወራና በጣም ከበደ፣ ምንም ደስታ ትሰጠኝም፣ አንቺ ነው ምልሽ ነገር ከሱ አላገኝም። እንዴ እስኪ እንዲህ አይነት ፖዚሽን ሁንልኝ ብላት፣ በቃ ፊልም መቶ እንደዚህ ቁጭ በይልኝ፣ እንደዚህ አድርጊልኝ ነው የሚለው። ያንን ከስተመሪ ነው አላስቀይመው፣ ስራ ነው፣ ገቢ አገኝበታለሁ በሚለው በቃ ራሴን አቋሙ ያምራል፣ ሴክሲ ናት፣ ቆንጆ ናት፣ ትመቻለች ብዙ ባለትዳሮች ይመጣሉ፣ ከወጣቱ እንደውም ባለትዳር ነው የሚበዛው። እንደውም ስልካቸው እንደ አንተ ይህቺ ነው የመሰለሽ ሚስት እያለህ እንዴት እንደዚህ ነው ይንትለኛለ ምናምን። የአክሊት እኮ ማታ ምሰራው ሰራተኛ ጎበዝ ናት እንዲያረኳት እንዲያረኳት ምናምን፣ ግን ሚስት ኖራት ቤቹናም ሳይ ገረማለሁ። እንዴችን የመሰለች ለምን እንደዚህ እባክሽ። ታያት በፊት እኮ ስታገባት እንደ እናንተ አክቲቭ ጥሩ ሴክሲ ሌዲ ነበረች አንድ ልጅ ስትል ሁለት ልጅ ስትል፣ ሰውነቷ እየሰፋ እየወፈረች፣ በቃ ሶሻል ላይፍ ነው ወሬዋ፣ እድር፣ እዚህ ጋር ገብቶ ክርስትና። አንዴ ጨጓሬን አቃጠለኝ፣ አንዴ ብርድ፣ በዚህ ገባ በዚህ ወጣ፣ ጭንቀት ነው። በፊት እንደተጋባ ማ አሬ ብላ ከንፈሬ ነው የምትስመው። አንች ነው የምልሽ ነገር ከሱ አላገኝም፣ ስለዚህ ማስመሰል ከእንደ እናንተ አይነት ጋር ኢንጆይ ማድረግ ነው እኔ በቃ እፈራለሁ። ወይ የኔስ ህይወት የኔስ ባል ግን እንዴት ነው? ወንዶች ሁሉ በቃ አብዛኛው ወንድ እንደዛ ነው የሚያወራው እና እንደውም ማን እንዴት እዚህ ይለኛል፣ ከሚስቱ ጋር መጥተው፣ ቆንጆ ይሄ ናት እንደ ነው የምትመስለው። እኔ ማሳጅ ልውሰድ፣ ትንሽ ማታ በኮምፒውተር ላይ እንትን ብዬ ሳአድራይ ወገቤን ትንሽ ተጫጭኖኛል። ፍቅር አንቺ በቃ ስቲም ግቢ፣ እኔ ትንሽ ወገቤን እንትን ትበለኝ፣ ልፍት ምናምን ብሎ ገብቶ ፋክሽ ሳያት እዛ ተሰብሰብ እኮ ዝም ብላ ደረሞላ በቃ ከልጆች ጋር መንጫጫት ነው። ምንም ምንም ሙድ አታቅ ና ታቅ አንቺ እኮ አስተቃቀፍሽ፣ አነጋገርሽ ያቀራረብ ማለት አለ አይደለ? የሚያጓጓ ነገር ማየት ይፈልጋሉ ወንዶች፣ አዳዲስ ነገር ማየት ይፈልጋሉ። ያው እኛ ኢትዮጵያውያን ሴቶች እንዴት ብዬ ልግለጽ፣ ብቻ ይከብደኛል። የተለመደው ኖርማል በቃ የመተፋፈር ነገር አለ።

አላቅም እግዚአብሔር ማን እንደሆነ፣ የፈጠረኝ እግዚአብሔር ነው። የመሄዴ የመናገሬ የመኖሬ ምንጭ እግዚአብሔር ነው። አላቅም። ብታመም እንኳን አልሞትም። ለምን ቶሎ ታክሜ እድናለሁ። የተበከለ ምግብ ከበላው ሞት ነው የሚመስለኝ። ከዛ እጠነቀቃለሁ። ምንም በቃ የሞት ነገር በእኔ ህይወት አይታሰብም ብዬ ነው የማስበው። ፈጣሪ ነው የፈጠረኝ፣ የሚወስደኝ ነው። አላቅም በጭራሽ ሰው ስለፈጣሪ ስለ እምነትም ሲያወራ ምን እንደሆነ አያሰማኝም። በቃ ይደክመኛል። ውስጤ ስሜት የደክም ነው የሚለው ጥይ ነው ምበረው አልወድም። ኢቨን ታክሲ ውስጥ እንዲነጠላ ምናም ሰው ለብሶ አጠገቤ ከተቀመጠ ወይኔ ከምን አይነት ሰው ጋር ነው የተቀመጥኩት። በቃ አለባበሴ ምናም የወረደ እንደዚ አይነት ሰው ኩተታም ነው የሚያስመስለው ውስጤ የሚገልጸልኝ። ቤተክርስቲያን እንዲ የሆነ ሰው አንገቱን ምን እንዲ ሰበራ አድርጎ ከተሳለምና፣ ቆይ ግን በድንጋይ ምን ሆኖ ነው የሚሳልም? አበዱ እንደ ላለ በውስጥ አንገታቸው ለማምክር መስቀሉን ካዩ ምንድነው? እንደዚህ ኮተት፣ እንደ እንትን፣ እንደገጠር ሰው ያልተማሩ ናቸው፣ አልገባቸውም። ቆይ የዝነጣው ሚዲያው ምን ነው ግሎባላይዜሽን ያለውን ነገር ቢያዳምጡ ቢያዩኮ፣ በቃ አልገባቸውም። የውጭ ዜጋም ይመጣል፣ የሀገር ውስጥም ሰዎች ይመጣሉ ባለ ሀብቶች ኖርማል ሰው በአብዛኛው አይመጣም። ለምን ማሳጅ ቤት በጣም በውድ ነው እንትን ሰርቪሱን የምንጠቀመው ብለው ስለሚያስቡ ቲፑ ምኑ በቃ እንትን ነው፣ በጣም እንትን አራቆ ነው የሚያወሩት። በአብዛኛው አቅሙ ያለው ሰው ነው የሚመጣው። ባጭሩ ባለሀብቶች ናቸው የሚመጡት፣ የውጭ ዜጎች ናቸው ሪላክስ ለማድረግ የሚመጡት። በእርግጥም ለጤንነት፣ ለምሳሌ ስፖርት ቤት የሚሰሩ አሉ ለራሳቸው አካል ብቃት ንቃት ምናምን ለጤንነታቸው ይመጣሉ። እንደዚያውም ደግሞ ለሌላ ዓላማም ይመጣሉ። የተለያየ ነገር ነው እዛ ጋር የምታየው። እና የቀርፈው በሚሄድበት እንደውም መጀመሪያ ጊዜ ስገባ እኔም ኖርማል የሰላጠንኩትን ማሳጅ የሰራው ዩኒፎርማችን ባዶ ቦዲ በታይት ነው። እና ሶስት አይነት ማሳጅ አላት። የተለያዩ ቁረጋ አሉ። በታይ ባንት አለ፣ በቆንጣ አለ። እንግዲህ እየገባበት ደግሞ ስትሄድ ከስተመሩ እንደሚፈልገው መሆን አለ። መጀመሪያ ቀን እኔ ያው ማሳጅ ነው ጥሩ ሰርቪስ፣ ሀርድ መሆነ ሶፍት ሚዲየም ሆነ ያለውን ነገር ነው መስጠት ያለብኝ እንደተማርኩትም፣ እና በቃ ቴንክዩ ብሎ እንዲሄድ ነው የሚፈልገው ድርጅታችንም ደግሞ ጥሩ የላቀ ነገር ስምም እንዲኖረው ነው የምፈልገው። እና ከገባ ሀርድ ነው የምትፈልገው ሶፍት ነው የምትፈልገው አልኩኝ። አይ ሶፍት ነገር ነው የምፈልገው ዘናም ያደርጋለኝ። እሺ አልኩ እና ሰራው። ሶፍት ተመችቶዋል፣ ጥሩ ነው እንዴት ነው ምናምን ስል አዎ ተመችቶኛል፣ ምናምን ወደዚህ ከወጋቢ ማለት እንዴት ላርግ አልኩኝ። ሶፍት ምናምን እያደረግሽ ተጫዎች ምናምን አለኝ። አንተ ስርዓት ያዝ፣ እንዴት ነው እንደዚህ የምትለው? እዚህ ጋር እኮ እኔ የመጣሁት እኮ ማሳጅ ኖርማል ማሳጅ ለመስጠት ነው እንጂ ዘናበይ ምናምን ከገበታችን እንዲህ አይነት ቋንቋ ምንድን ነው ይሄ? እኮ ስራ ቦታ ነው፣ እንዴት አይነት ንግግር ነው የምትናገረው? ዲስፕሊን የሌለው ሰው ብዬ በጣም በውስጤ ጥሩ ነገር አላሰብኩም። ነገር ባጭሩ ተናገረ እና ተናደደ። ጭራሽ ማሳዱን ትቶ በቃ እኔን ሰውነቴ ምናምን ጡቴን አካላቴን ምናምን መነካካት ጀመረ። እኔ ከሳ አለው ከፈለግ ካልኩኝ እሱ ለካ የለመደው ነገር አለ። እኔን ነገር አላውቅም። ተበሳች ምናምን ስንጨቃጨቅ አንደኛው አማሳጅስት ከጎን ትሰራለች ሌላ ሰው እና ስንጨቃጨቅ ተጠራኛለች። ምንድነው ምናምን ነገር ትለኛለች። በርከፍ እች የወጣው አይ አንቺ እርቃንሽን ልጅሽ እንዲህ ልነካካሽን ድፍረቱ እንደዚህ ባንድ እንዲ ታዲያ እስከስተመርን እኮ በፈለገው መልኩ እኮ ነው ማስተናገድ ያለብሽ። እንዴት እንደዚህ ትያለሽ? እንዴ እኔ እኮ ሰርቪሱን ብቻ ለመስጠት ነው በጥራት የገባሁት። እንዴት ነው እንደዚህ የምትይኝ? እንዴ እሱ ባሌላ ፍቀኛ አላቆም እኮ መንገደኛ ገበያተኛ ኮ ነው ያመመው ነገር ካለ በሶፍት ባህርድ ሰውነቱን እንደሚመቸው ሰርቪስ ለመስጠት ነው እንጂ እንደዚህ አይነት ጨዋታ ነው። ይቅርታ አልፈልግም ማለት ዳር ነኝም አላልኩት ነጹ እንደዚህ አይነት ሰርቪስ ለመስጠት ነው የመጣሁት። አንቺስ ምን እንደዚህ ትያለሽ? ብዬ ተናድጄ እንደው ይቅርታ የለመርክበት ሂድ ብዬ ወጣ። እንደዚህ አይነት ንግግር በጣም በቃ ሪስክ ነበረ በሰዓቱ እኔ ነገር አላውቅምና፣ ወጣው ወጥቼ ሄዶ በጣም ኦፍ ሆኖ ተስተመሩ ለሪሴፕሽኗ ምንም ማሳጅ ማትችል ይችላል ጸባይ የሌላት በቃ እንደዚህ ስሪኝ እንደውም አራቀውን እሱ የተናገረው አንትን ጎዶሎ ጎዶ መናገር አይፈልግም ራሱን ሪከቨር አድርገው ምንም ማሳጅ አትችልም ገባሽ ከዛ ቆመች ምን ማለት ነው ምንድን ነው ያስገባችሁልኝ ነው ያለው አለችኝ እኮሌና እስኪ አንድ ማሳጅ አንድ ማሳጅ የሚሰራ ሰው አስገቢና እስኪ እኔ እንዴት ብቃቴን ላሳይሽ አልኳት በቃ ከስተመር ምን እንደሚል አላውቅም። ምንም ልምዶ የለኝም እና ወደ በላይ አካል ወደ አለቃችን ተላለፈ። ተጠራው ቢሮ። ምንድን ነው ችግር ተባልኩኝ። እኔ እንደማውቀው ሰርቪስ መስጠት ነው፣ በጥራት በንጽህና በብቃት ሰርቪስ መስጠት ነው። ያ ከስተመር ደግሞ ቴንኪ ብሎ እንደሚሄድ ነው ማቅ እንዴት ነው እንደዚህ የሚለኝ? እንደ በጣም ኮ ደፋር ነው። በድፍረት አካልሽን ካልነካው ኮ በታች በደንብ እንዲያርኪ ምናም ብለው ወጣ ያለ ነገር ነው። ተናገሩ ና እኔ አልተስማማኝም። ይቀርታል ስራው። መስራት አልፈልግሽም እንዴ ፈልግ ኩን የገባው ስለምፈልግ ሌሎች ልጆች የሚያመጡትን ብር ገቢ ገቢሳል። እኔም ኮ ሰው ነኝ፣ መስራት ይችላለሁ ራሴን ካሳመንኩ በሚለው ነው የገባውት። እኔ እንደዚህ ይቅርታ አልኩኝ በነሱ አነጋገር በነሱ የስራ ኤክስፒሪንስ እንደዚህ አይነት አነጋገር ስራ የማትፈልግ ናት አይነት ነገር ነው። ታላግጣለች እንደ ማለት አይነት ነገር ነው። ቋንቋው ባጭሩ ና አንቺ አልፈለግሽም፣ በቃ ሌላ ስግባ ለምን አልኩኝ። በቃ መስራት አልቻልሽም፣ እንደዚህ ነው። እንደ ከስተመር እኮ እንዴት ነው ተመቸ፣ ሀርድ ነው ሶፍት ነው። ተናድም ይመጣል በስራ ከትዳር አጋሩ ጋር ተጣልቶ ይመጣል። ብዙ ነገር አለና ያን ያንን አንቺ ምንድን ነው ዘና በል እንጂ ሳቅ በል እንጂ ያል ሻውን አስደስተሽ መላክ እንጂ ገና ለገና ማገባጠር እንዲህ ነው አንተ አትያኝ እንዲህ ነው ምናምን አይሰራም። በይ አንቺ አልፈለግሽም በቃ። እንት ነው ኮንፊውዝ ምን ማድረግ እንዳለብኝ ማለት ይሄ ቡና ቤት ነው እንዴ የሆነ በቃ መግለጽ አቃተኝ እንዴት ነው ምናም ብዬ ውጭ ቁጭ አልኩኝ የማታዎቹ እናም ሲገቡ ሲቀባቡ እናም እንዴት ነው ልኩ እንዲገጠመኝ ነው አልኳቸው ለምቀርባቸው ልጆች እንዴ ስንት ጉድ እኮ አለ አንቺ እስኪ እናወራለን በሂደት በሂደት ምናም አሉ ወደ ቤት ሄድኩኝ እና እያልኩኝ ሳስበው በዲፓርትመንቴ ቶሎ ስራ የማግኘት እድሉ አዲስ አበባ ላይ በጣም የጠበበ ነው ሁለተኛ ነገር ደግሞ ይሄን የፍቅር አጋሬን በቃ እስኪ ማለት እስከመቼ እንደዚህ እንትን እላለሁ። የፍቅር ጓደኛ ግድ ነው መኖር ግድ ካለብኝ መኖር አለብኝ በቃ ማለት። ትዳርም በዚህ ሰዓት ከባድ ነው። ልጆች ምናምን ሲያወሩ ሰማለሁ። ትዳር እንዴት ታገኛሽ? ሰው ኮ ሰላሳ ስምንት አርባ ሞልቶት ራሱ የለም አንቺ አንድ ፍሬ ልጅ ሆነሽ እንዴት አገባሽ? የሚገርም ነው ምናምን ይገረሙብኛል። በአንድ አመት ነው የምንበላለጠው ልጁ የተረጋጋ ነው ሳየው፣ አይጠጣም። መንገድ ላይ እንዲ ስንሄዳ አይኑን ሳየው ወደ ሌላ ምናምንት የሚለው ነገር የለም። በቃ ጥሩ ጎኑ ጎልቶ ታየኝ እና ይህን ህይወት ማቋረጥ እንደሌለብን አመንኩን። በአንድ ሳይድ ወደ በሽታው ምንት እንዳልል ቶሎ ልጅ ወልጄ ህይወት የተስተጓጉሎ እንዳይጠፋ ነገሮችን ሚዛን እያደረኩኝ እዚህ ጋር የፍቅር ጓደኛም ስራውንም በቃ ብቻ ሚዛን እያደረኩ ተራመድኩኝ። እና ልጁ ጥሩ ሰው ነበረ። ኑሮ ጀመር እያን እያልን ይሄድን ኑሮን ደግሞ ለማሻሻል ሲጋር ስራውን መስራት አለብኝ። ስራው ደግሞ ከሌሎች ስራዎች ሁሉ ገቢው የተሻለ ሆኖ ነው የታየኝ። ግን እንዴት ልግባባው ከስራው ጋር ውስጥ ያልፈቅዳልኝ ሲጋር የፍቅር ይወጣልኝ ከሱ ጋር እንደፈለግ ሆናለሁ። እዛ ጋር ደግሞ ማሳጅ ቤቱ እንደ ፍቅር ጓደኛሽ ይኝ ነው ሪላክስ አድርገሽ ራቁትሽ ንሆነሽ ልሽ አይነት ነገር ነው የሚወራው እና በጣም ከበደ እያልኩ እያልኩ እንግዲህ ሰው ውሎን ይመስላል። እዛው እየዋልኩኝ የአንዳንድ ጓደ ስራ ሳይኖር እንትን እናወራለን ከልጆች ጋር እንዲህ። አዳሮችም አለ እኔ ባይዘ ወይ የቀን ብቻ ነው የምሰራው የሚያድሩ ልጆችም አሉ። እና ማታኮ እንዲ አይነት ሰካራም መጥተው እንዲህ ብሎኝ እንዲህ ብሎኝ፣ በጣም ፋይቲንግ ነው የሚያወሩት። በጣም ወጣ ያለ ነገር የሚወርድ እስካሁን እኮ እኔ ምንም አላደርግኩም ማለት ነው። እንዴት ነው ግን እስኪ ሊያው እያልኩኝ እየለመድኩ መጣው ሳልወድ በግዴ ህይወትን ለማሻሻል ሲጋርም ያለው የፍቅር ህይወትን ለማራመድ ስር በቃ እስኪ ሊያው እስኪ ከዕለት ዕለት እኮ ይለወጣል እያልኩኝ ጉዞ ጀመርኩኝ ለመርኩ ያው እየገፋው ሲሄድ ብዙ ደንበኛ ማፍራት ጀመርኩኝ። እና ያ ደንበኛ ደግሞ ያው በዚህ ሰዓት ላገኝሽ ፈልጋለሁ በእንደዚህ አይነት ሰዓት እንገናኝ ይለኛል። ያን ደግሞ የሚያገኘኝ በስልክ ቁጥር ነውና ስልክ መስጠት ጀመርኩ። ቤት በፈለገውት የፍቅር ህይወት አለኝ እንዲህ አልለውም። ያን ከስተመሪና ቤት ከእሱ ጋር ሁኚ ይደወልልኛል። እንዴ ላግኝሽ በቃ ምናምን ማሳጅ ቤት ነሽ ወይስ ውጪ ነሽ ምናምን ነገር ይለኛል። እንዴ ምንሽ ነው ይለኛል። የፍቅር ጓደኛዬ ማለት ነው። አይ ስራ ቦታ ዝም ብሎ ያዋሽ ያለው፣ በቃ ለመኖር ስትል የምታደርገው ነገር አለና ተነስቶ በቃ ይመታኛል። በጣም እንጣላ ነበር፣ በጣም እንጨቃጨቃለን። ከአንድም ሶስት አራት ቤት በእንደዚህ ምክንያት ቀይረናል። ለዛ ብዬ እቤት ልገባ ስል አስታውሽ ሲም ካርዱን ማውጣት አለብኝ። ሳላውቅ ደግሞ ይዤ ገብቼ ከሆነ በቃ የተለያየ ስልክ ይደውላል። ፋይቲንግ ነው በቃ። ይህ ምንድነው ማነው? ደውሎ በራሱ ስልክ ያጣራል። እኔ አንድ ቀን ከአንድ ቀን አይንሽን ጎልጉዬ ነው እስር ቤት የምገባው ነው የሚልኝ ምንድን ነው አንች የምትሰሪው ስራ? አይ ሪሴፕሽን። እንዲህ የተለያየ ከስተማር ያው ዞል ታስደስት ስትል ችግር የለውም። ደውላ እሺ ሻይ እንጠጣል ምናምን ብለህ ታልፋለህ እንጂ እኔ አሁን ባለ ትዳር ነኝ። እንዲህ ብዬም ለመግለጽም ብዙም እንትን ይለኛል። ስራ ቦታ ያው ለመኖር ስለ ማደግ ስትል ነው እንጂ ልቤ አንተ ጋር ነው የሚለው። ልቤ አንተ ጋር ነው፣ አንተን ነው የምወደው፣ ከአንተ ጋር ነው የምኖረው። የቤት ኪራይን ይሸፍናለው፣ አስቤዛ ምናምን፣ ልብስ ምናምን በቃ ጥሩ ጥሩ ልብሶች ወንዶች ሲለብሱ ዲስፕሌ ላይ ካየው ይዤ መጥቼ ሰርፕራይዝ አደርገዋለሁ። እሱም ብዙም ደስተኛ አይደለም። ልባቸው ቦታዎች ምሰማው ማየው ምናምን እኔም እንደዛው እንደሆን ገፋፋኝ በጣም በቃ እና አክቲቭ ሰራተኛውን እኮ የተለያየ ከስተመር ብዙም ማፍራት ጀመርኩኝ። እንደዛ እየሰራው ብዙ ባለትዳሮች ይመጣሉ። ከወጣቱ እንደውም ባለትዳር ነው የሚበዛው። ብዙ በቃ ባለትዳር ከስተመሮች በቃ ጥሩ በጣም እንቀራረባለን፣ የውስጥ ሚስጥር ምናምን እናወራለን። እንደውም ስልካቸው እንዲ አንተ ችን መሰለች ሚስት እያለ እንዴት እንደዚህ ነው ይንትለኛለ ምናምን ክሊት እኮ ኮማታ ምሰራው ሰራተኛ ጎበዝ ናት እንዲያረኳት እንዲያረኳት ምናም አንቺ ግን ደረቅ ነሽ እንደዚህ ይሻትኝ ምናም ይላል። በቃ ሞራል ይጨምርኛ ያበረታተኛል። ግን ሚስት ኖራግ ቹ ምናም ሳይ ይገረማለሁ። ችን የመሰለች ለምን እንደዚህ በክሽታያት በፊት ኮ ስሳገባት እንደናንተ አክቲቭ ጥሩ ሴክሲ ሌዲ ነበረች። አንድ ልጅ ስትል ሁለት ልጅ ስትል ሰውነቷ እየሳፋ እየወፈረች የምትቀባው ስፕሬስ ፕላሽ ዶድራንቱ የለም በቃ ሶሻል ላይፍ ነው ወሪዋ፣ እድር እዚህ ጋር ገብቶ ክርስትና ብርድ፣ በዚህ ገባ በዚህ ወጣ፣ ጭንቀት ነው። በፊት እንደተጋባ ማአሬ ብላ ከንፈሬ ነው የምስሰማው፣ አበባ ይዛ ነው የምትቀበለኝ፣ ሆቴል ውስጥ ነው ስኪራት እንብላ የምትለኝ። አሁን የምታወረሉ ጭንቀት። እኔ ደግሞ በቃ በበፊቱ ሙድ ላይ ነኝ። ገና ወጣትነቴን አልጨረስኩም፣ ዝን ላይን አልጨረስኩም። ስለዚህ በቃ ያው። ታዲያ አሁን እንዴት ነው? በቃ በብዙ ስንት ነገር አፍርተሽ ድርጅት እዚ ጋር አለ አካውንት እንዲ እንዲያብረሽ ብር አፍርተሽ ስንት ዘመድ ወዳጅ ጓደኛ ሰርጎ አጋብቶ ምናምን በጣም ከባድ ነው። አሁን ብዙ ልጆችን አፍርቻ ያለው እና እያስመሰሉ መኖር ነው ሳልወድ በግድ ከመፋታት በቃ ከእናንተ ጋር መጫወት ነው። እዚ ጋር ላይፌን እንጆይ ማድረግ። ቆይ ምንድን ነው ችግሩ? በቃ ምንም ደስታ ትሰጠኝም አንችናው ምልሽ ነገር፣ ከሱ አላገኝም እንዴ። እስኪ እንዲህ አይነት ፖዚሽን ምን ይሉኝ ብላት የተምረ ነው። አንተ ምን አስበህ ነው የት ነው ውሎክ? ወይ ጥናት ትጀምራለች። እኔ በሙልበት ቦታ ስራይ ቦታ ሁሉ እየመጣች ቁጭ ብላ ትውላለች። መሳለጆች ታሰረ። ስለዚህ ማስመሰል አቀይ፣ የተወሰነ የሆነ ነገር ብር ፈንድ አደርጋለሁ ከእንደ እናንተ አይነት ጋር ኢንጆይ ማድረግ ነው። እኔ በቃ ፈራለሁ። ወይኔ የኔስ ህይወት የኔስ ባል ግን እንዴት ነው ወንዶች ሁሉ በቃ አብዛኛው ወንድ እንደዛ ነው የሚያወራው። ሚስቶቻቸው ጋር ምንም ፍቃድ አንዱ እንደውም ቤት ምናምን ቤቱን ምናምን ለቆ ወጥቶ ከጭቅጭቅ ብሎ ብቻውን ተከራይቶ ለልጆቹ ትምህርት ቤትና ያስቤዛ ይጥላል። እዚህ ነው መጥቶ ሚዝናን ነው በቃ ማታ ማታ ከስራ እንደውም ምሳ ሰዓት ላይ መጥቶ ምሳ ከመብላቱ በፊት ኢንጆይ አድርገው ነው የሚሄደው። እና እንደውም እንዴት እዚህ ይለኛል፣ ከሚስቱ ጋር መጥቶ ቆንጆ ይሄናት ህንድ ነው የምትመስለው። እኔ ማሳጅ ልውሰድ ትንሽ ማታ በኮምፒውተር ላይ እንትን ብዬ ሰአድረ ወገቤ ነው ትንሽ ተጫጭኖና ተጫጭኖኛል። ፍቅር አንቺ በቃ ስቲም ግቢ፣ እኔ ትንሽ ወገቤ እንትን ትበላኝ ልጅቷ ምናምን ብሎ ገብቶ ፋክሽ ታትዛ ትሰብሰብ ኑ እኮ ዝም ብላ ደረቅ ከልጆች ጋር መንጫጫት ነው ምንም ምንም ሙድ ታቅምና ታቅ አስተቃቀፍሽ፣ አነጋገርሽ፣ የሚያጓጓ ነገር ማየት ይፈልጋሉ ወንዶች፣ አዳዲስ ነገር ማየት ይፈልጋሉ። እዛ ጋር በቃ ያው እኛ ኢትዮጵያውያን ሴቶች እንዴት ብዬ ልግለጽ ብቻ ይከብደኛል። የተለመደው ባህላችን ኖርማል በቃ የመተፋፈር ነገር አለ። በወሲብ ግንኙነትም ሴት ልጅ እራሷን ግልጽ አድርጋ አታወራም። እዚህ ጋር ደግሞ ማሳጅ ቤት በቃ እንደ ውጭ ዜጋ እንጂ ከዛም በላይ ነው። በቃ ፊልም አመጣው እንደዚህ ቁጭ ባይልኝ እንደዚህ አድርገልኝ ነው ማለት ያንን ከስተመሪ ነው። አላስቀይመው ስራ ነው፣ ገቢ ያገኝበታለው በሚለው በቃ ራሴን ያሳመንኩ መግባት ጀመርኩ። በቃ እና ሚስቱ ሳማስቲም እየወሰደች እዚህ ጋር ሌላ ነገር ሰርቪስ ወስዶ ኖርማል መስሎ ይወጣል። ዝም ብላ ነው። ያው ቤቱን ተጣብቅ ብዬ ቆንጆ በየቀኑ ይወለዳል፣ ቆንጆ ሰው ሞልቷል። እንዴት ነው በቃ እንዴት ነው ኑሮ እዚህ ጋር? እንዴት ነው መተማመን በጣም ነበረ ምፈረው በጣም ከባድ ነበረ። የማሳጅ ቤት ህይወት በጣም ከባድ አንደኛው ህሊና ትንሹ እግዚአብሔር ነው፣ ይወቅሰሃል። ራሱ የስጋም የነፍስም ባለቤት እግዚአብሔር ነው። እንዲህ ራሱ በርትቼ አስታውሼ የማወራው ማስተዋልን እግዚአብሔር ስላልቀማው ነው። ማስተዋልን ባለቤት እግዚአብሔር ነው። ሞተረኛው ቀስቃሹ እና እንዴት ነው መሆነው እላለው። በቃ እንዴት ነው ወደፊት መሆነው? በእንደዚህ ተቀጠልኩ። አንድ ቀን በጓደኞቹን በራሱ እንትን ብሎ መጥቶ ይገለኛል። ጸቡ በጣም የተፋፋመ ነው። እንዴት ነው የማደርገው? በአቆም ደግሞ ትምህርቱንም እንትን እያለ ነው ሚኒስቴር ቤት ኪራዩ፣ ሁሉ ነገር እኔ ነው የሚጣበቀኝ፣ ፎቶ ኮፒ፣ ትራንስፖርት፣ ከጓደኞቹ ጋር ሻይ ብሉና፣ ኤቭሪቲንግ በቃ እኔ ሁሉ ነገር ማኔጅ ማደርገው። እንዴት ነው ማደርገው? የሆነ ቋሚ ነገር የራሴን ትንሽ ነገር እንኳን ብከፍት ሽብር ጠርቅም አድርጌ በቃ አልፈልግም። አንድ ቀን ሞት አለ እኮ ሟች ነኝ ነው የምለው። በቃ ምን ዋጋ አለው? የሆነ ነገር የሚያስደስትም ነገር ባገኝ ምን ዋጋ አለው? አንድ ቀን እኮ ባሌ ይገለኛል ነው በውስጥ የምለው ለራሴ እሱንም አይና ያየን እያየ ትፈራለሁ። አንድ ቀን እንኳ ትገለኛ ለላለሁ በውስጤ። እሱም ደግሞ እንደዛው ነው። አንድ ቀን ይዝሻለሁ ነው የሚለ ኢቭን ማታ ከስራ ሊወስደኝ እዛ አካባቢ ቤታችን ቅርብ ነው፣ ከማሳጅ ቤት ውስጥ የተከራየንበት ቅርብ ነው እና ሱቅ አካባቢናን ቆሞ ሲጠብቀኝ ካልሸኛውሽ ምናምን የሚሉ አሉ። አስል ከገጠመኝ የኔ ሰዓት ከሆነ ወይም እኔን ከመረጠኝ ያከስተመር እቺ አለባበሷ ያምራል፣ አቋሟ ያምራል፣ ሴክሲ ናት፣ ቆንጆ ናት፣ ትመቻለች። ተመርጠውም ይገባሉ። እና ይዘው የሚያስገባኝ ከሆነ መሽቶብኛል ማለት አይቻልም። ገብቼ ሰራለ። በቃ ካልሸኞች ሽራት ካልጋበስኩሽ ትንሽ ከኔ ጋር ካላመሸሽ ምናምን ብለው አይፋቱም። በቃ አንድ ቀን አንዱ እንዲህ ሄድን አያኝም ብዬ ካልሳምኩሽ ብሎ እንዲህ ሲጠጋ አየኝ ግን፣ ኧረ አይሆንም ከርቀት እንዲያዝ ኧረ አይሆንም ምናም ብዬ በግድ ተለያየሁትና መጣም። ምንሽ ነው ያኛው? አይ ስራ ቦታው ዝም ብሎ የሚያገኝ ከስተመር ነው በቃ ቻው ምናም ብሎ እኮ እንዲህ ጠጋ ብሎ ጉንጭ ምናም ስም ሲል በጨለማ ላይ መስሎ ነው። አንተ ሁሌም ስለምትጠራጠር መስሎ ነው ምናም በሚለው ከበር አድርጌ አለፍኩኝ። በጣም ከባድ ነው፣ ብቻ በጣም ከባድ ነው።